እኔ የዛሬው ደግሞ እንዴት አባቱ እንዴት እንደሚያምሩ ማሻላ ነው። እውነት ቤተሰቦች ማሻላ ብላሌ ሴትዬ እና ማሻላ የሚያስብለው ኢሳቅ እንግዲህ ዛሬ በቤቱ የአፍጥር ሰዓትን በመጠበቅ እሱም ራሱ ቶቡን ጎተራውን ግጥም አድርጎ አረቦችን በመምሰል በቤቱ እንግዲህ በአፍጥር ሰዓት ሩታዬን ቅመሟን አብርሽን፣ ዳኒን፣ ጽጌን እንግዲህ በቤቱ ግብዣ አድርጎላቸዋል ማለት ነው እሱም የእኛም ጾም የእነሱን ጾም አንድ ላይ ስለሆነ ተጽም ከንክኪ የራቀ ብስኩታ ብስኩቶች የተጠበሱ። እሱም ያው ይሳቅ እንደሰራውና ከእህቱ ጋር አብሮ እንዳዘጋጀው ነበር ሲናገር የነበረ። አጋዥ ነበረች፣ አጋዥ ግን ለረፍት ብላ ስለሄደች እኔና እህቴ ከሩቅ ቦታ ጠርቻ ከእሷ ጋር ይህንን አፍጥር ያዘጋጀ ነው። ችግር የለውም። ብስኩታ ብስኩት ነው፣ ደስ የሚል ነው። ሾርባ ነው፣ በጣም ደስ በሚል ሁኔታ ነበረ። እና አብርሽን የተቀበላቸው ማለት ነው። ዳኒና አብርሽማ እንደ ቶቡን በአውልቁት ነው የሚያስብለው። ልክክ ነው ያለባቸው እንደው እንዴት ልካቸውን እንዳወቀ አላውቅም። ሩታና ፀጊም ደግሞ የሴት ወይዘሮ መስለዋል ማለት ነው። በጣም ነው ደስ የሚለው። ትንሿን ኢትዮጵያ ነው እነሱ ውስጥ ያየሁት። በዚህ አጋጣሚ ማለት ነው፣ ረመዳን ጾም ኢትዮጵያ ላይ ወደ ማታ ጊዜ ድባቡ በጣም ነው ደስ የሚለው። ቤተሰቦቼ፣ እኔም በቅርብ ስለመጣው ከዛ ወደ ማታ ላይ በቃ ሳምቡሳው፣ በየመንገድ ላይ ሾርባው፣ ሰው ማታ ላይ ደግሞ መስጊድ ምናምን ሲሄዱ ስታዩ አስፋልቱ አይታይም። እና ረመዳን ኢትዮጵያ ላይ ማታ አለው ድባብ በጣም ነው ደስ አይጠብቃለም። እውነት ለመናገር ቤተሰቦች፣ በቃ ግርግሩ ምናምን ደስ ይላል። ከመሸ ማለት ነው አስፋልቱን አታዩትም። እና ዛሬ በኢሳቅ ቤት ይህንን ድባብ ሳይ ኢትዮጵያ በትንሽ ጊዜ ከመጣው ትንሽ ቀን ነው ግን የሆነ ወደኋላ መለሰኝ ማለት ነው እና ትንሿን ኢትዮጵያ ነው በኢሳቅ ቤት ያየሁት። ኢሳቅ ሸበላው ማለት ነው። በዚህ አጋጣሚ ዩቱብ ሩታዬ ስለከፈትሽለትም እናመሰግናለን። እውነት ሩታ እኮ አንዳንዴ በነገራችን ላይ የቦታ ጀራ ልጆች የሆነ በቃ ልባቸው ንጹህ ነው ማለት ይቻላል። ምክንያቱም ይሁን አብሯቸው ለመጣ ሰው ያን ሰው ቪዲዮ አሰርተው እንደዚሁ አይለያዩም። ያንን ሰው በዛውም ዩቱብ ከፍተውለት አስተዋውቀውት ነው የሚለያዩትና የሚገርመው ያ ልባቸው በጣም ነው ደስ የሚለኝና በዚህ አጋጣሚ ለኢሳቅም ዩቱብ ስለከፈታችሁለት በጣም ነው ደስ የሚለው። ኢሳቅ ደግሞ ሲታይ ንጹህና የዋህ ልጅ ይመስላልና ለሩታይም ምርጥ ጓደኛዋ ምርጥ ወንድሟ ነውና በከፋ ሰዓትም ካጠገቧ የነበረ ነውና እናመሰግና ቻናልን ኢሳቅዬ ሁላቸውም ሰብስክራይብ አድርጉት። በእውነት ሰብስክራይብ አድርጉት አይከፈልበትም እኮ። መልካም ነበር ነው የሚያስፈልገው ና እሱም እንደነሱ አብሯቸው ከፍ ብሎ ይስራ ማለት ነው። ዛሬ ግን ያየሁት ድባብ በጣም ደስ ብሎኛል። ይሁን የሚያስብን ነውና በጣም ነው ኢሳቅዬ የምናመሰግነው በዚህ አጋጣሚ ማለት ነው። ጽጌና ዳኒ ማለት ነው ብስኩቱ ተመችቷቸው ነው መሰለኝ። አብርሸና ሩታ ሳይመጡት ነበር የጀመሩት ማለት ነው ይሳቆ ወደ ውጭ ሲወጣ እነሱ ጀመሩት ማለት ነው። እና የተጠባበሰ ነገር ደስ ይላል፣ ያው ብስኩት ምናምን የተጠባበሰ ነገር እኮ ደስ ይላል። በልጣችሁትም አጠግቡትም ና ያው በዚህ አጋጣሚ ማሻላ ብለናል። በጣም ነው የሚያምረው። እኔ በበኩል ትንሿን ኢትዮጵያ ያየውን የመሰለኝና፣ ይቀጥል አይደል ቤተሰቦችን፣ እንደዚህ አይነት ነገር ይቀጥል፣ ሌላዎቹን የሚያስተምራል። ችግር የለውም እኮ አይደል እኛ ድሮ ልጆች ሆነን ትዚህ ለእኛ ለእኔ በሙስሊሞች በእኛ ጾም ፋሲጋ ሲፈታ ለሙስሊሞች አይብ ይዘጋጃል፣ ምስር ይሰራል ለእነሱ ኬኔቶ፣ በቃ ከጾም ከስጋ የራቀ ነገር ይዘጋጃል ለጎረቤት አሁን አድርገውና፣ አሁን ጊዜው ተበላሸ። ኢትዮጵያም ሁኔታ እንዳያችሁት ሁሉ ነገር ተበላሸ እንጂ ድሮ እንደዛ ነበረ። ሙስሊምና ክርስቲያን የኖረው እንደዛ ነው፣ ለሙስሊም ለብቻ ምስር ተሰርቶ አይብ ተዘጋጅቶ ኬኔቱ ለብቻ እነሱ ጠላ ማይጠጡ ከሆነ በቃ፣ ያ ነበረች ትንሿ ኢትዮጵያና ወደኋላ የመለሰን። ዛሬ በጣም ደስ ይላል። ጓደኝነታችሁ ይቀጥል፣ ይለምልም፣ ይስመር ብለናል። በጣም ደስ ብሎናል። ከዚህም የበለጠ ደግሞ ጥሩ ጥሩ ነገር ኢሳቅዬ ይዘው እንደሚመጣ ተስፋ እናደርጋለን ነው። ቤተሰቦቼ፣ ትናንትና ደግሞ በሰራው ቪዲዮ የተናደዳችሁ ልጆች አላችሁ ሲቀጥል መሳሳ ምንም ሆነ፣ ቪዲዮን እኔ ያላመጣው ሚቱም ላይ እየተመላለሰ ለምን እንዴት አደርጋላችሁ ብዬ እንደዛ ቪዲዮ ለሰሩት መልስ ሰጠው እንጂ እኔ ቪዲዮን ይዤ መጥቻ አይደለም። የምትናደዱ የምትሳደቡ አላችሁ። ዩቱብሽን እናዘጋለን የምትሉ ልጆች አላችሁ። ከቻላችሁ አዘጉት። አይደለም ምን ይህች ስድስት ሰባት ሺ ሰብስክራይብ ያስኩተው ና መቶ ሺ ከዛም በለያዘ ዩቱብ ይዘጋል። ስለዚ እኔ በዩቱብ አንልኩ እንደላችሁ ነው የምትሉ አንዳንድ ልጆች ስላየው ነው እና አታስፈራሩኝ። እኔ ምትክ ጌታን ቀንጣታል አልፈራም። ያሁን በዩቱብ አረ በስማም ጌታን ነው የምላችሁ። እና እኔ ስጀመር የተሰራውን ቪዲዮ ለምን የሩታን ስም ታጠፋላችሁ በማለት በዛ ላይ አስተያየት ሰጥታ፣ ሳታዳምጡ ተምኔ ላይታችሁ ኮሜንት የምትሰጡ ልጆች ውስጣችሁ የሆነ በቃ የሆነ ስሜታዊ ነገር ናችሁ ይመስለኛል። ከላይ ብቻ ነው የምታያት የውስጥን አታዩም። እና ለማንኛውም ተረጋግታችሁ ሰው የሰራውን ቪዲዮ አዳምጡ። የምላችሁ አስፈራራችሁ ብዬ ሳይሆን፣ እንደዚሁ ለራሳችሁ ይጠቅማችኋል።